ብዙ ብዙ ሰዎች አላችሁ፣ ግን እኔ በቃ ማለት ሩታ ከአራስ ቤት ብትወጣ እንዲህ ነው የምታዝልሽ። የምር በጣም ተስቀየምሻለች። በጣም ከባድ ሰው ናት እንደምታያት እንዳይመስልሽ። ብዙዎቻችሁ ሩታን እንደምናያት አይደለችም። በጣም ከባድ ሰው ናት። ስትጣላ አውሬ ናት። የምሬ ነው የምላችሁ። ሄርሜላና ስራት ብትይዥ ከዚህ በኋላ የሰው ትዳር ውስጥ ባትገቢ እኔ ብዙዎቻቸው አንተ ራስ የሰው ትዳር እየገባ አንተ ራስ ምናምን የምትሉኝ ከሆነ እኔ ምንም ነገር አላልኩም። ሩታን አፈቅራታለሁ ነው ያልኩት። በቃ ሌላ ነገር አይደለም። ትዳርሽን ፍቺና እኔን አግቢኝ፣ አብሬሽ ላንቺ አይመጥንም። አዎ አይመጥንም ብያለሁ፣ ግን ትዳርሽን ፍቺና አግቢ ግን አይደለም። በቃ ፈታ ማግባት ካለባት እኔ ያገባታለሁ። እና ስሜታዊ እንደሆነ አታርጉኝ የምር በቃ የምናገራቸው ነገሮች በጣም ስሜታዊ እያረጉኝ ነው እየተፈጠረ ያለው ነገር ማለት ነው እየደረሰ ያለው ነገር እያየን ያለው ነገር በጣም አግሬሲቭ እያደረገኝ ስለሆነ ማለት ነው ምክንያቱም ሩታ ላይ እየተደረገ ያለው በደል ሩታ ላይ እየተደረገ ያለው ይህ እንትን ሴራ በጣም ይደብራል ከጀርባው ናችሁ ታውቃለህ አብርሽ የምሬ ነው በጣም ብዙ ኦዲየንስ አዝኖ ብሀል በምታደርገው ነገር የምትሰማኝ ከሆነ በጣም ብዙ ተከታዮች አራት መቶ ምናምን ሺህ ሰው አዝኖብሃል ደብሮታል። ያንተን ቪዲዮ ምናልባት ሊያዩ ይችላል። እውነት ቪዲዮህን ሊያዩ ይችላል። ሌላው ሰው ቪው ራሱ ቀንሶብሃል። እኔ ቀጥታም ነገር በግልጽ ማለት ነው። ምክንያቱም ለምን የምታደርገው የምትሰራው ስራ ይደብራል በጣም አንተ ሩታን ይሄን አክል ጊዜ ትተ? የሩታ አፍቃሪ ሚኪሾ ምላሽ ሰጠ። ለአብርሃም አብርሃም፣ እባክህ ወደ ራስ ተመለስ። አብርሃም በአራት መቶ ሺህ ተከታይ ያለህ ወንድማችን፣ እንዴት በህዝብ ልትጠላ ትችላለህ? የምትሰራው ነገር ትክክል አይደለም። ወደ ራስ ተመለስ። እኔ ሩታን አፈቀርኳት ኳት ያልኩት በሰማኒዋ ላይ እኔ ዝም ብዬ ነው እንጂ እውነት ሩታን እንደዚህ ካንተ ሰማኒያ ላይ ፈንቅዬ አይደለም ሲል አቶ ሚኪ ናገርም ሚኪ ማሰቡ ራሱ ድፍረት እኮ ነው። እንዴት በሰው ሰማኒያ ላይ አንተ ላግባ ትላለህ? እልሃለሁ ምላሹን ማለት ነው አቶ ሚኪ። አሁንም ቢሆን ሩታ በጣም ኃይለኛ ናት፣ በካሜራ ስናያት እንጂ እኛ ቡታ ጅራ ላይ ሆነን ስናያት ግን ሩታ በጣም ከባድና ወደ ሰባተኛው ሰማይ ሄርሜላን እንደምትልካት አሁን አራስነት እንዳገዳት ነው ሚኪ እየተናገረ ያለው። አዎ ሩታ አይተናል፣ ተመልክተናል ብዙዎቹን በጥፊ ስትሸኛቸውም አይተናል ግን ይሄም ሆኖ ሩታ ሀብቴ ዛሬ ይሄ ነገር ቢፈጠርባትም ግን ሩታ ብዙ ያቀደቻቸው ነገሮች ስላሉ አሁን አድፍጣ ዝም ብላለች እላችኋለሁኝ ወደፊት ግን ብዙ ነገሮች እንደሚፈጠሩና አሁን በ ኢንስታግራም ፔጇ ላይ መልእክቷን አስተላልፋ ለምን ድሌት አደረገችው እኔም ገርሞኛል። ልጅ እያለን እንባ ለማስመሰል አይናችንን ስር ውሃ እናደርግ ነበር። አሁን ስናድግ ደግሞ እንባን ለመደበቅ በውሃ እንታጠበዋለን ስትል መልእክቷን አስተላልፋለች። አዎ ልጅ እያለንማ ምንም አሳብ የለብንም ነበረ። አሁን ግን በሆነ ባልሆነው መበሰጫጨት፣ ማዘን፣ መተከዝ የተለያዩ ነገሮች ሰዎች ዱኒያ ዘጠና ዘጠኝ እንጂ መቶ ሞልታ አታቅም። ትክክል ነሽ ሩታዬ፣ ለምንድን ነው ግን? አይዞች ሁሉም ነገር ያልፋል፣ የማያልፍ ነገር የለም። ሄርሜላ ደግሞ የሜዳ አህያ ይሄው እንደዚህ እወድሃለው፣ ካላንተ ሰው የለም እያለች በኩሪፍቱ ከተማ ላይ እያዝናናችው እና የተለያዩ ነገሮችን አብራ እያደረገች እየፖሰተች። እኔማ የገረመኝ የልብሳቸው ማች መልበስ ነው፣ ሱሪያቸው አንድ አይነት፣ ቲሸርታቸው አንድ አይነት። በጣም ነው እኮ የሚገርመው። ግን በዚህ አይነት ደረጃ ይሄንን ሊያደርግ እንዴት እንደተገፋፋ እኔም አንድ ቀን የምጠይቀው ይሆናል። ብዙ ሰዎች ዜድዬ እባክሽ አብርሃምን ደዊና ጠይቂው ለምትሉኝ አሁን ላይ እሱ ያለበት ነገር በጣም ከባድ ስለሆነ እንዴት አድርጌ ደውዬ መጠየቅም አልችልም። ስለዚህ ጊዜ ስጡኝ፣ እኔ ደውዬ እጠይቀዋለሁ። ምንድን ነው እዚህ ውስጥ ሊገባ የቻለው እንዴትና እንዴት ሆኖ በሚለው ነገር ማለት ነው። ሁሉም ሰው አሁን ላይ አብርሃምን ልታስጠላው ነው እየተነሳችው፣ አብርሃም በህዝብ ተወዳጅ ስለሆነ እያለ እንግዲህ ሚኪም እየተናገረ ነው። ሚኪም እንግዲህ አፍቃሪ ነበረ፣ ግን አፍቃሪነቱን ዛሬ ትቶ ሩታዬ፣ በጣም ወድሻለሁ፣ በጣም አከብርሻለሁ፣ ትዳርሽ ያለበት ቦታ ግን በጣም አሳፋሪና አሰቃቂ ሁኔታ ላይ ነው ያለው ሲል ሚኪም አፍቃሪው ሲናገር ሰምተናል። ስለዚህ ሚኪ ስለ ምክርህ እናመሰግናለን፣ ግን አፈቀርኳት አንድን ሴት ማለት ግን በአንተም ሃይማኖት በእኛም ሃይማኖት ይሄ ነገር አይፈቅደውም። ምክንያቱም እንዴት እንደዚህ ልትልቻል? አንድ ሴት ራሱ የራስ ያልሆነች ሴት መመልከት ማለት ዝሙት ነው። ስለዚህ ከዝሙት ሄርሜላ እባክሽን ተወገጂ። አንቺ ሴት ነሽ፣ ነገጧት። ይሄንን ቪዲዮ ስታይ ታፍሪበታለሽ። በዚህ የተሰራው ገንዘብ ጥንቅር ብሎ ቢቀር እና ማንነትሽን ቤተሰብሽን ብታስከብሪ እንደኔ መልካም ነው። ምክንያቱም ይቺ አሳዳጌ በደላት፣ ይቺ የማናት ልጅ በማለት መቼም የእኛ የሶሻል ሚዲያ

እርጥብ የሆነውን ደረቅ ስለሚያረግ ወደ ራስሽ ብትመለሽ እንደኔ መልካም ነው። አብርሃምም ወደ ትዳርህ ተመለስ ወንድም አለሚ እኔም መክርህ ምክርና ምክር ይሄና ይሄ ብቻ ነው ላንተ የሚጠቅምህ። በጣም ብዙ የተለያዩ ቦታዎች አሉ። እዛ ቦታ ላይ ተገኝተ በመልካም ነገር በበጎ አድራጎት ያንን ነው የምናቅህ እንጂ በዚህ በተልከሰከሰ ነገር አንተን የማይመጥን ቪዲዮ ባትለቅልን መልካም ይመስላል እላለሁ። ከዚሁ አስተያየቴ ይሄንን ይመስላል። አብርሃም ሲያጠፋ ጠፋ አጠፋ፣ አጠፋች። እውነትን ተናግረን የመሸበት ማደር እንጂ ተሽለጥጦ ማደር ባህሪያችን አይደለም ስላችሁ እኔ ውታችሁ ላይክ ሸር